ቃል ኪዳን ገብቶላታል። አላህ ከጋንነም ጋር ምንድን ነው እሱ? እነዚህ ቃል ኪዳን ለመግባት በፍቅር ለመውደቅ ያሰበው ለምንድን ነው ለጋንነም ማለት? ለምን እንደዚህ ሊያደርግ ተቻለ? ጋንነምን መሙላት ለምን እንደዚህ ያስፈለገው? ከዛም ደግሞ አልሞላ ብላው ደግሞ እግሩን የሚከት ደረጃ እየደረሰው ስለምንድን ነው? ለምንድን ነው እዛ ደረጃ ድረስ አላህ መሄድ የፈለገው?

ፕላስ ደግሞ አዲስ ፍጥረትን ገና የሚፈጥር ከሆነ ገና አላ ፍጥረትን ፈጥሮ አልጨረሰም ማለት አንችልም ወይ? ገነትም ገና የሚሞላው ራሱ አዲስ ፍጥረትን ፈጥሮ ነው። የግዴታ ደግሞ ለቃል ኪዳን ስለገባ ስለገባላ ሰዎች ኃጢአት ካልሰሩ ከምድረ ገጽ የሚያጠፋቸው ከሆነ ዱክ፣ እኛ አላ በባህሪው መሀሪ አይደለም ብለን እንላለን

ያላህ ምሕረት ደግሞ የተፈጠረ እንደሆነ አሳይተናል። ባለፈው ሳምንት የዛሬ ሶስት ቀን አራቀናል የገባንበትን ቶፒክ አስታውሳላችሁ። ያላህ በባህሪው ቁጡና ተናዳጅ እንደሆነ አሳይተናል። ምሕረት እንደሌለው አሳይተናል። ያንን የሚያሳይ ደግሞ በባህሪው ማህል ያለመሆኑን የሚያሳየው ምንድነው? ለገሃነም ቃል ኪዳን ይገባላትና ሰዎች ኃጢአት ካልሰሩ ኃጢአት ማይሰሩ ከሆነ በባህሪው ቅድስና፣ ልዕልና፣ ንጽህና ስለሌለው

እነኛን ያጠፋቸውና ንጹህ የሆኑትን ቅዱሳን የሆኑትን ያጠፋና ኃጢአት በሚሰሩ ይተካቸዋል። ምክንያቱም እነዚህ ዘር ላ ኃጢአት ማይሰሩ ሁሉ ሰው ሁሉ ለኃጢአት ማይሰራ ከሆነ ገነት አይም ጋንም ባሎ ትቀራለች ማለት ነው። ጋንም ይገባ ይጠፋል። ስለዚህ ያለው አማራጭ አላህ ምንድ ነው? ምንም ኃጢአት ማይሰሩ ከሆነ ቃል ኪዳኑ እንዳይፈርስ አንቺን በሰዎችና በጅን ሚሞላሻለ ያለውን ቃል ኪዳን እንደመጠበለ ሲል

አላህ ጋር ለጋንም ቃል ኪዳን ገብቶላታል፣ አይደለ የነበረው? አው ገብቶላታል። ብዙ ቦታ ብቻ አዲስም ላይ ቁርአንም ላይ በጣም ብዙ ቦታ ነው ያለው። እስኪ ምንድነ የተረዳ ከዓሊ ብቻ ነው እሺ፣ ከዓሊ ነው

ብቻ ነው የሚል አይደለም። ብቻ ሚል አይደለም። ምክንያቱም ሱራቱ ሱራቱ ሚያረም ላይ ደግሞ ሰባ አንደኛው አያ ላይ አንተ ራስህን እንደምገባ ስለሚያስቀምጥ ሁላችሁም ገብታችሁ ተቃጥላችሁ እንደምወጡ ስለሚያስቀምጥ እሱ ላይ ሌላ ጥያቄ ስለሚያስነሳ ምክንያቱም ከገባችሁ በኋላ ከገባችሁ በኋላ

ከገባችሁ በኋላ ስትወጡ ጋኔን መልሶ ይጎላል። እነዚህ ከሃዲዎችም ምናምን እንደሚሞላ ቃልኪዳኑ ከሰዎችና ከጂኒ ጋር መሙላት ነው አይደል? አላማው እኳ ግን የካዱትን ነው ችግር የለው ሚክዱት ደግሞ እንዴት ነው የሚለውን ስለምናውቀው አንዴ

የሚያጠመውም ሰው እነዚያ ከሳሪዎች እነሱ ናቸው። ስለዚህ አላህ የሚያቀናው ሰው ቅን ይሆናል፣ የሚያጠመውስ ከሳሪ ነው። ታንክ ዩ ቁጥር ሰባ ዘጠኝ ከፋ

ጋኔንንም ከሰዎች ብዙዎችን ለገሃነም በእርግጥ ፈጠርን። ለእነርሱ ቃላቸው፣ ለምንድን ነው የፈጠራቸው? ብዙዎቹን ለገሃነም በእርግጥም ፈጠርን። ስለዚህ አላህ የሚያቀናው ቀን ይሆናል፣ የሚያጠማው ጠማማ ይሆናል። ብዙዎችን ለምን ፈጠራቸው? ለገሃነም ፐርፐዝሊ፣ የፈጠራቸው ለምንድን ነው

ፈርፈዝ ለዚህ ብቻ አደለም።

ደህና ናችሁ። ፈጠርን ስንቶ ነው የፈጠሩት ስ ምክንያቱም ኖህ አንድ ያስመርልኝ ክርስቲያን አንድ ያስመርልኝ። ፈጠርንነው ከጋኔንም ከሰዎችም ብዙዎችን ለገሃነም ፈጠርን። ገና ሲፈጥር እንዴንሽኑ አላ ምንድን ነው? ለገሃነም ነው። ይ ምክንያቱ ደግሞ ምንድነው? እሱ ሱራ ሁለት ሀያ አራትን ክፈትልኝ

አይ በእናንተ እምነት አሁን እንትን ሙስሊም ገነት ይገባል አልገባም በልጅ እኮ አይደለም ይሁን አሁን ደግሞ በብዛት ያለው ምንድን ነው ኢስላም ነው አይደል ያለው ኢስላም በብዛት የተፈጠረው ለምንድን ነው ለገሃነም ነው ማለት ነው ባንተ አባባል አይደለም አይደለም መጽሐፍ ቅዱስ ምን ይላል መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 3 ላይ

ቁጥር 16 ላይ በእርሱ የሚያምን እንዲድን ካለ በኋላ ቁጥር 18 ላይ ላልተቀበሉት በእርሱ ለማያምኑ ግን አሁን ተፈርዶባቸዋል ይላል። አሁን ሲል አሁን አንተ ያለህበት የምትቀበል ከሆነ ትድናለ አሁን አንተ ያለህበት